ልና ትቆረጠም። እኔ ሰውዬ ታዝቧለው ቆጥረህ አይደለ አለው ርዳልና ቴአላል አቤት እንግዲህ እናትሽ ሲመጡ እንዲህ በልኛል፣ ምን ልበታ እሬ ቆርጥሞ ሀችልስ የተባባል ነው አለፍርስ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እጆቼ እንዴት ናችሁ? ደህና ናቸው ወይ? እኔ ደህና ነኝ አልሐምዱሊላህ ረቢል አለሚን። ዛሬ እንደምታዩት እንግዲህ ሽሮ ልናዘጋጅ ነው። በእርግጥ ባለፈው ሴትዮዋ ስለምን እንትን እንድትል እንድትለምድ ብዬ የተዘጋጀውን ነበር የገዛሁት፣ የተከታው ምናምን ግን ጣሟል፣ አልተመቸ ነው። እቤትም እንደዚ አይነት ገዝተን ስለማናጭ ነበረን። ዛሬ ግን ራሳችን ገዝተን ልንፈጭ ነው። ይሄ አተር ነው። እዚህ ጋ የምታዩት ይሄ ሽምብራ ነው። ይሄ ሽምብራ ነው። ይህ አሰር ነው። እዛ ባቄን አለ። እንደምታዩት አሁን ልናዘጋጅ ነው ማለት ነው። እሷ የውጭ ሰው ናት። እንግዲህ የሚገርማችሁ ነገር ቀበጤ እናትና አባቷም ርጥ አድርገዋት መማረጡ ሲበዛባት ነው ደሴ የመጣችው። ከዛኔ ደግሞ እዚህ ሙያ በደንብ አስተምርሻለሁ እንዲህ የመላቀቅ የለም ብዬ ዛሬ ቆልቼ አሳየኋት፣ ቆላች። እናቴንም አሳየችን፣ ሁለታችንንም በደንብ ቆላል። ከዚህ በኋላ ያለውን ደግሞ መከፍታቱንም ሁሉንም ሙያ ትለማመጃለሽ። ትዳር ቢመጣ ሁሉ ነገ ማለት ነው፣ ትዳር ቢመጣ ነው። እንዲህ እኮ ናት፣ ቤት ተይዞ ሽሮ በርበሳል እንድራለን እንኩላለን እንደው አረብ ሀገር ዕድሜ ነው የሚጨርሰው። በነገራችን ላይ ያው እኔ ችግር የለውም ሂደሽ አንድ ሦስት ዓመት አራት ዓመት ቆይተሽ ትምጫለሽ ችግር የለውም ሰልጠንም ብለሽ እያንዳንዱን ነገር ለምደሽ ቁርአንም ቀርተሽ ትምጫለሽ። ግን ተዳርሜ መሰለኝ የለም እዛ ስቴጅ ድካም አለ፣ መውለድም ቢልልሽ ይችላል። ብዙ ነው ችግር አንሽ ች ምክሬን ነግሬሻለሁ። እዛ ትሄድሽ በኋላ እንግዲህ ኧረ ምን አልተመቸኝም እንደ ዛሬ እላለሁ ቆይቼ ስትይ ምከረው ነው ያልሰማ። እና አሁን እናሳየ አሁን እንዴት እንደሚፈጭ አሳያችኋለሁ። ከዛ ደግሞ እንዴት እንደሚነፈስ አሳያችኋለሁ። አቆላሉን ያላሳየኋችሁ ጠዋት ነው በጠዋት ነው የተቆላው፣ እና ካሜራው ፍዝዝ አለብን እና ተቆልቶ ያለውን አሳይቻችኋለሁ አሁን

ባልየው እንትን ድሮ ባል ሲፈልጉ ባል ሲመጣ ምን ያደርጋል መሰለሽ፣ የተሰሙ ያዋን እንዲያያት ቆጥ ላይ ቁጭ ብለ ህያት የምትሰራውን ብለውት ቆጥ ላይ ቁጭ ብሏል። ሰውየው ቆጥ ላይ ቁጭ ብሎ ያያታል የምትሰራውን። እሷ ገብስ እንትን እያለች ነው እንደዚህ። ባቄላ ነው እናት፣ ሽንብራ ነገር ነው መሰለኝ የምትከካው። አዎ ሽንብራ እየከካች

ገባሽ የጣማካል ጥሬ ውሃ ለመጠጣት ነው። ጥሬ ቆርጥ መውሃ ከወደ አገር ፈልጋ አምጣ አለችው። ቢሆንም ግን ትዳሩ አጣች፣ ትዳሩ ቀረ። ይህችማ እየቆረጠ በየቤቴን እህል ሁላ ትጨርስብኛል። አሁን እንዲች እንዲች አድርገሽ ነው መከኪው። ይኸውልሽ ባቄላው ተዚህ ነው የሚደረገው እሱን ይሄንን ይደረጋል፣ ይደረጋል። ማማዬሽ እሌቱን ያላቅቁልናል። ይሄ እሌት ይባላል። ሽሮ እንዴት ነው እናንተ? እናትሽ ናቸው ሁሉንም የሚያስዘጋጁት? ዛሬ ልጄን ይኸውላችሁ እያለማመርኩ ነው። የእኔ ባለሙያ ልድር ልኩልም አይደል እስኪ ፈጨት እየለቀምኩ ነው የማማይሽ ወር ቤት ሰራተኛ መስሎታል። ማሻ አላህ ፈጭተሽ

ይሄ ደግሞ ሲነፈስ እንግዲህ ወዴት ነው ሁኑ የሚሄደው? አይደለም አየ ሸዋይህ አሁን እየተነፈሰ ነው። አንዳንዱን ሌቱን እንዲህ አድርገሽ ታላቅቂዋለሽ እዛው እንትን ያለካለ

አሁን እንደ ባለፈው የተዘጋጀ አይደለሽ። ነበር እኮ የተዘጋጀውን እገዛ ነበር። ግን ይሄ ማዘጋጀው ስራ ሙያ ይፈልጋል። አይዛክቱም ይገጥላል ። አሁን እኮ ቢቀላቀል ችግር የለውም። የለውም አንድ አይነት መቀላቀሉ ችግር የለውም። ስትቆዩ የማይቀላቀለው